ቅዱሳን የጌታ ጸጋ ይብዛላችሁ። እንዴት ናችሁ? እግዚአብሔር አምላክ ይባረክ ዛሬንም እንደገና ያሳየን። እንደገና ሳራ ነኝ ከእግዚአብሔር ቃል ዛሬም አብሬን እንመለከታለን። ጌታ ኢየሱስ ስሙ ይባረክ። በባለፉት ሁለት ቀናት እግዚአብሔር ከዳዊት ሕይወት አንድ ነገር አስተምሮናል። መጀመሪያው ቀን ላይ እግዚአብሔር የዳዊትን መመለስ ለምመለስ እግዚአብሔር ምረትን እንደሚያደርግ እንደ ልቤ ስለምል የዳዊት እግዚአብሔርን መታመን እግዚአብሔርን ተደግፎ የማይነካውን የደፈረ የእምነት ጀግና። ከሱም እግዚአብሔር አንድ ነገር መታመንን አስተምሮናል ወገኖች። በየትኛውም አይነት የትኛውም አይነት ሁኔታ ውስጥ እግዚአብሔርን ተማምነን እንደምንሻገር ከዳዊት ህይወት ተምረናል። ዛሬ እንቀጥላለን። አንድ ስፍራ አንብበን እንጸልያለን። አንደኛ ሳሙኤል ምራፍ 24 ቁጥር አስራ ሁለቴን አነባለሁ በጌታ ስም። እግዚአብሔር በንና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኛል፣ እጀ ግን በአንተ ላይ አትሆንም። ሀሌሉያ። አባት እግዚአብሔር እናመሰግናሃለን እንደገና አምላክ ነ ዛሬም ልትናገርን ስላለ እናመሰግንሃለን። ጌታ መንፈስ ቅዱሰዊ የቃልን ምስጢር ዛሬም ግለጥልን በጌታ በኢየሱስ ስም አሜን አሜን። እግዚአብሔር እንደ ልቤ ያለው ሰው የዳዊት ሕይወት ዛሬ ደግሞ ዳዊት በቀልን ለእግዚአብሔር የሚተው ቅን ሰው ነው። ራሱ አይበቀልም። እሱ በቀል የእግዚአብሔር ነው ይላል። ክብር ለአምላካችን ይሁን። ይህ ያነበብነው ስፍራ ላይ ንጉሥ ዳዊት ራሱ ነው የሚናገረው። በነና በአንተ መካከል ማለት በሱና በሳውል መካከል ያለውን ጥል ያለውን ኮንፍሊክት ነው የሚያወራ። በነና በአንተ መካከል የሚፈርድ እግዚአብሔር ብቻ ነው አለ። ለእግዚአብሔር እውቅናን የሚሰጥ ሰው ነው ዳዊት። በጥል በክርክር በሚያሳድደው ሁሉ ላይ እሱ መበቀልን አይፈልግም። እግዚአብሔር ይፍረድ፣ እግዚአብሔር ያያል የምል ሰው ነው ዳዊት። ሌላ ኮሚቴ አልጠራም፣ ሌላ ህዝብ አልሰበስብም። ለነና ለእናንተ የሚፈርድ ለአንተ የሚፈርድ እግዚአብሔር ነው አለ። የእግዚአብሔር ቤተሰቦች፣ እግዚአብሔር እንደ ልቤ ያለው ሰው ቂምን የማይዝ በቀልን ለእግዚአብሔር የሚተው ቆሞ የማይከራከር እሱ፣ እግዚአብሔር እንደ ልቤ ይለዋል። እንደምታስታውሱት ዳዊት የመጀመሪያው እግዚአብሔር እንግዲህ እድል የሰጠው ጎሊያት ላይ እንደሆነ። ይሄ መቼም ሁሉ ጊዜ የማይጠገም ታሪክ ነው። ጎሊያድን እንዴት እንዳገኘው ትንሽ ላስታውሳችሁ። በእርግጥ እንዳልነው ዳዊትን እግዚአብሔር በልጅነት ነው የቀባ። ነገር ግን ወደዚህ ወደ ስልጣን አልመጣ ገና ነው። ገና ትንሽ ልጅ ነው። አባቱ እሴይ ወንድሞቹም ጦር ሜዳ ስላሉ ዳዊትን ጠርቶ ስንቅ አስይዞ ወደ ጦር ሜዳ ላከ። ሄድና ይህንን ስንቅ ውሰዱላቸውና እንዴት እንደሆኑም ወሬ ይዘልኝና ብሎ ነው የላከው። ዳዊት ይህንን ካላነበባችሁ አንብቡ። ዳዊት ሄደ ስንቅ ይዞ ሄደና ሲሄድ ሕዝብ እስራኤል በጣም አንገቱን ደፍቷል። ንጉሥ ሳኦል ራሱ ግራ የገባው ነው የሚመስለው። በልጅነቱ አስተዋይ ነው ዳዊት፣ አስታውሱ። ይህ ያልተገረዘ ብቅ እያለ ከፍልስጤም ያስፈራራቸው፣ ያስደነግጣቸው ነበር። በኋላ ዳዊት ሄደና አየ ስለዚህ ሰው ጠየቃችሁ ወንድሞቹን ስጠይቅ ሄድ ከዚህ ምናምን ነገር ወደ ቤት ተመለሰ አይነት መመለስን አልፈለግን ልቡ ሞላ በእምነት በታመኔ በቃ እግዚአብሔርን የሆነ ነገር ማድረግ አለብኝ ይሄ ከሰማይ ካለሆነ እንዴት ይሆናል ወገኖች በኋላ ከወንድሞቹንም አለፍና ሌሎቹ ሰዎች ትጠይቅ ምንድነው የሰውዬ የሚያስፈራ የፈራችሁት ከዛ እኔ ልግጠም ወይ አለ። እኔ ለኔ ፍቀዱልኝ አለ። አይገርም ፍቀዱልኝ አለ። በኋላ ትናንትና እንዳነበም ነው ሳኦል ጋር ወሰዱ ንጉሱ ጋር ወሰዱና ይሄ ልጅ እንደዚህ እያለ ነው። ከዛ ሲያናግሩ የስ እኔ መግጠም ፈልጋለሁ። እሱ ለሳኦል እርግጠኛ ነህ ትችለዋለህ፣ እንዴት ነው የሚሆነው? አይ እኔ ሞክራለሁ፣ ጌታ ፍቀድልኝ ከዛ ያለውን ነገር አስታጠቀውና እኔ ሁለት ድንጋይ ይበቃኛል አለ። ከዛ ተረክለት እኔ በጎች እረኛ በጎች እረኛ ነኝ በጎቼን ስጠብቅ በጎቼን አንበሳና ድብ ይበላብኝ ነበር። ከአንበሳና ከድብ አፍ እግዚአብሔር ረድቶኝ አስጥላለሁ። ስለዚህ ተለማምጃለሁ፣ እንዴት እንደምጥላ አውቃለሁ እና ፍቀድልኛለሁ። ፈቀደለት። የሚያስገርም ነገር ሆነ። ታሪኩን እንደምታውቁት እግዚአብሔር የታመነው፣ እግዚአብሔር ድልን ሰጠው። የዳዊት ሕይወት በድል የተሞላ ሕይወት ነው። እግዚአብሔር ድልን ሰጠው። የእግዚአብሔር ሕዝብ እስራኤላውያን ቀና አሉ። ተጣለላቸው። ያ ጃህንትን እግዚአብሔርን ታምነው ጣለ። ተዘመረለት። ለዳዊት ዘመሩ ዳዊት እልፍ ገደለ፣ ሳውል ሺ ገደለ። ነገር የተበላሸ የእዛ ላይ ነው። ያላዩትን ስላዩ መዘመር ነበረባችሁ። የዳዊት ዝና ወጣ ወገኖች። ሳውል አንገቱን የደፋ ሰው፣ አሁን ዝናው የዳዊት ዝና ሲወጣ ነገር ተበላሸ። ቅናት የሚባል በሳውል ውስጥ ተወለደ። አያችሁ፣ እንዴት ነው ሰው ቅናት የሚባል ነገር የሚመጣው? የሚታሰበው ጠላትን ይሄ አንድ ብላ አንድ ፍሬ ብላ ተና ጠላትን ጥለለት አንገቱን ቀና እንዲያረግ አድርጎት ህዝበ እስራኤል ቀና እንድል ሆነው፣ እንዴት ነው ቅናት የሚያድርበት ንጉሱ? በጣም የሚገርም ነው። ዳዊት ተወደሰ፣ ተዘመረለት፣ ተዘፈነለት። የዳዊት ስም ከፍ እያለ ሄደ፣ የሳውል ስም ደግሞ ወደ ታች እየወረደ ቃሉ እንደምል የዳዊት ቤት እየበዛ፣ እየበረታ የሳውል ቤት እየደከመ ሄደ ይላል። ይህ በሳውል ህይወት ውስጥ በሽታን ፈጠረ፣ ቅናት የሚባል ሰውየው በቅናት ተሞላ። ዳዊትን የሚያጠፋበትን መንገድ መፈለግ ነበርበት፣ ስትራቴጂ መፈለግ ነበርበት። ወገኖች፣ እግዚአብሔር ከዚህ ይጠብቀን። ጠላትን ጥሎልህ እንዴት ነው የሚሆን? ምን አደረገ ይህ ሰው? ገና ለገና ዙፋኔን ይቀማል ብለው እኮ ነው። ኧረ ተው እንዴ! መልካም ይሆንለት በመልካም ማስተዳደር ማስተዳደር ከቻለ፣ ለምን ወንድሜ ይለፍለት? ለምን ወገኖች ለምን እናጠፋለን? ምን አደረገ ዳዊት? ሳኦል በዳዊት ላይ ተነሳ፣ ቆርጦ ሊያጠፋ። የዳዊት የሳኦል ልጅ ዮናታን የሚባል እጅግ ዳዊትን ይወዳል። የመውደድን ጥግ የሚያስተምር የሚያስደንቅ መውደድ ዛሬ ምድር ላይ ይኖር ይሁን አላውቅም። ይኖራል ይነግረው ነበር ለዳዊት አባቴ ሊያጠፋ ነው። መሸሽ አለብህ፣ መምለጥ አለብህ። እንዲህ እያሰበብህ ነው ብለው ይነግረዋል። ከአባቱ ጋር እኮ ነው የሚዋጋው። ዳዊትን እንደ ነፍሱ ወደደ ይላል። አሳደደው ዳዊትን ሳውል ሊያጠፋ በጦር ሜዳ ሁሉ እንዲገደል ምክንያት ፈለገ። አልሆነም፣ ግን ዳዊት ሸሸ። ሁለት ጊዜ ጦር ወርውሮ ሳተ ይላል። እኔ ሳተ የሚለውን ሳይሆን እግዚአብሔር ለዳዊት ተጠነቀቅለት። ዳዊትን እግዚአብሔር ፕሮቴክት አደረገ። ነገስታት ጦር ላይ የኖሩ ሲዋጉ የኖሩ እንዴት ይስታሉ? መሬትን መሳት እኮ እግዚአብሔር ለዳዊት ጥንቃቄ ያደረገለት ዳዊትን እግዚአብሔር ጋረደው፣ ሸፈነው። ዳዊት ሸሸ፣ ወደ ለመደው ጫካ ሄደ፣ ተሸሸገ በጫካ በዋሻ ውስጥ ወደ ውስጠኛ ገብቶ ይላል። እስከዛ ድረስ ጠላት ሆነበትና አሳደደው። እግዚአብሔር ይጠብቀን ወገኖቼ፣ እግዚአብሔር ይጠብቀን። በንጹህዋን ላይ እጃችንን የምንዘረጋው እግዚአብሔር ይጠብቅን ምድርቷን እያናወጠ ያለፈ ነው። እግዚአብሔር ይጠብቀን እግዚአብሔር ስለሚያይ አትዘርጉ በንጹሃን ላይ እጃችሁን መጨረሻው አያምርምና የሳውል መጨረሻ አላማርም ምስኪኑ ሸሽ የተደበቀ የሚገርማችሁ ነገር እዛ ጫካ እሱን ፍለጋ ሦስት ሺህ የተመረጡ ወታደሮች ይዘው ሄዶ ሳያውቅ ጫካ ውስጥ ገብቶ ዳዊት አገኘው። ይሄው መጥቶልሃል አሉት፣ እግዚአብሔር ዛሬ ድል ሰጥቷል እና ዛሬ መጥፋት አለበት ሳውል ብሎ የዳዊት ወታደሮች ለዳዊት ተናግሮ ነበር። አላደረግም። እግዚአብሔር ይባርክ። እንማራለን ይሄንን ከዳዊት አላደረገ እኔ አለ እጄን አላነሳም፣ እግዚአብሔር የቀባው ሰው ነው አለ። ዛሬ እንኳን እንዲህ ቢያምስ እግዚአብሔር የቀባው ሰው ነው፣ እጄን አላነሳም። እግዚአብሔርን ይፈራል ዳዊት። እጄን አላነሳም አለ። የመጨረሻው ግራ ስገባ የጨርቁን ጫፍ ቀደደ ይላል እና ከዛ ሂድልኝ አይነት እኮ ነው። እባክህ ሂድልኝ፣ እኔ አንተን አልገልም፣ ሂድልኝ ነው። እኔ አንተ ላይ እጄን አልዘረጋም፣ ሂድልኝ ሳውል ምን እንዳለ ታውቃላችሁ? የአንተ መንግስት ህጸናል እኔን ለመግደድ አልወደድክምና አለ። የእግዚአብሔር ቤተሰቦች፣ እኔ አለ ዳዊት በራሱ ጊዜ እግዚአብሔር ያንሳኝ፣ እኔ እጄን አልዘረግ። እግዚአብሔር በራሱ ጊዜ አነሳ። በራሱ ጦር ላይ ወድቆ ሞት። ጌታ ኢየሱስ ይባረክ። ስለዚህ ሰው ህይወት ከዚህ ሰው ህይወት የምንማር ዳዊቶች አላችሁ? ምድር ላይ እግዚአብሔር ይባርካችሁ። ሽሹ፣ ከአሳዳጁ ከገዳዩ ሽሹ። የምታሳድዱት ደግሞ ቆም ብላችሁ አስቡ። መጨረሻ ውርደት ነው ሞት ነው የሚሆነው። የሳኦል መሞት ዳዊትን አላስደሰትም። አይገርማችሁም? ጠላት ሞት እንዴት ነው የማይደሰቱ? አልተደሰትም አልተደሰትም ከጠዋት እስከ ማታ ድረስ ጾመ ይላል። አዘነ። የለቅሶ ሙሾ አስተማረ። ለአይሁድ ልጆች ነገስታት ወርቋል ብሎ ተለቀሰለት ይላል። ምን አይነት እግዚአብሔርን መፍራት ነው! ምን አይነት ማስተዋል ነው ወገኖች! ጠላት ሲወርቅ ይሙት የምንል እኮ ሰዎችን ምድር ላ እሱን መቃ ይቃጠልቅ እኮ አይነት ነው ያለ ምድር ላይ በራሱ ለሞተ እንኳን አዝኗል። አይገርማችሁ ዳዊት የእግዚአብሔርን በቀል የሚጠብቅ ሰው ነው። ዘዳግም ሰላሳ ሰላሳ አምስት ላይ በቀልና ፍርድ የእኔ ነው ይላል እግዚአብሔር። ሃሌሉያ! ክብር ለአምላካችን ይሁን። እኔ የበቀል አምላክ ነኝ ይላል እግዚአብሔር። ስለዚህ ወገኖች ለእግዚአብሔር እንስጥ። ለእግዚአብሔር እውቅናን በሁሉ ነገር እንስጥ። የዳዊት ሕይወት ይሄ ነው። እግዚአብሔር አከበረው፣ እንደ ልቤ አለው። ምክንያቱም መግደል አልሆነለትምና እሱ ብቻ አይደለም፣ የገዛ ልጁ አብሰሎም በዳዊት ላይ አምጾ ነበር ታውቃላችሁ ወይም ታድርግ ወታደሩን ሁሉ አሳመፀበት ሊወስዶ ሊቀማ ዙፋኑን። በጣም ውብ የሆነ ልጅ ነው። ጸጉሩ ራሱ ስንት ሜትር ይላል። እንደዛ እያደረገ አትግደሉ፣ እንዳትነኩት ይላችኋል። ዳዊት ወታደሩ፣ እንዳትነኩት እሱ አብሰሎምን አትንኩ። በአባቱ ላይ ያመፀ የአባቱን ምስቶች ቀምቶ ከአባቱ ምስቶች ጋር የተኛ ሰው እንዴት ያለ ማስተዋል ነው እንዴት ያለ ትዕግስት ነው ወገኖች ትዕግስተኛ የሆነ ሰው ነው ዳዊት ታገስ እስከ መጨረሻ ድረስ ታገስ በጣም ቅመኛ ነው ልጁ የገዛ ልጁ ታስታውሳላችሁ ትዕማርን አምኖን የእሱ የእሱን ሂድ ወንድሙ ደፈራትና ሁለት ዓመት ሙሉ ቂም ይዞ ጠብቆ ቤቱ ድግስ ደግሶ አስጠርቶ አስገደለ። ማ አብሰሎም ወንድሙ፣ ቂመኛ የሆነ ይሄ ልጅ ስሞት ዳዊት እርር ብሎ አለቀሰ። ልጄ ልጄ፣ ምን ነው እኔ በሞትኩ ብሎ መጽሐፍ ቅዱስ ነው። እንደት ሰምለሆን አደለው እርር ብሎ አለቀሰ ይላል የእግዚአብሔር ቃል። ወንድሞቼ አንደኛ ሳሙኤል አስራ ስምንት ሁለተኛ ሳሙኤል 17 አንብቡት። እነዚህ ታሪኮች በሙሉ አሉ ተተርኩ። የዳዊት ህይወት እኔን ያስተማረኝ ትዕግስቱ፣ ለእግዚአብሔር መተውን፣ እኔ አልበቀልም ማለቱ። ሀሌሉያ፣ ክብር ለእግዚአብሔር ይሁን። ወገኖቼ ይህንን ቅንነት እግዚአብሔር ይስጠን። ቅኖች ስንሆን ምድር ትባረካለች። ቅኖች ስንሆን ዘራችን ይባረካል። ቅኖች ስንሆን ምድር ሰላም ትሆናለች፣ ህዝብ በሰላም ወጥቶ ይገባል። አንድ ቅንነት ምድር ላይ እንደ ዳዊት ያስፈልገናል። ነገር የለ እግዚአብሔር የሚተው በቀሊል ለእግዚአብሔር አሳልፎ የሚሰጥ ቅን ልብ ያለው ሰው እሱን እግዚአብሔር እንደ ልቤ ይለዋል። ክብር ለአምላካችን ይሁን። እንጸልያለን። ሀሌሉያ። አምላካችን እግዚአብሔር ሆይ ስሚ ብሩክ ይሆን ዛሬም ስላየን ጌታ ሆይ አንተ የበቀል አምላክ ስለሆንክ የመድኃኒቴ አምላክ አንተ ትበቀልልኛለ ብሎ ባሪያ እንዳለ ጌታ ሆይ ለአንተ እንድንተው ክፋትን በክፋት እንዳንመልስ ለምድር ሰላም ምክንያት እንድንሆን ለህዝብ መዳን ምክንያት እንድንሆን እግዚአብሔር የዘላለም አምላክ እንድታረገን እለምንሃለሁ በጌታ በኢየሱስ ክርስቶስ። በየትኛውም ሌቨል ላይ ያለ ነው ጌታ ሆይ፣ እግዚአብሔር ኃላፊነት አለብን ጌታ ሆይ። በጌታ በኢየሱስ ክርስቶስ ለሰላም ምክንያት እንድታደርግን የሰላም መሳሪያዎች እንድታደርግን አባቴ እለምንሃለሁ። ክብር ላንተ ይሁን ስለሰማን በጌታ በኢየሱስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ።